ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። በደብረ ማርቆስ ከተማ የአድማ ብተና አዛዡ ላይ እርምጃ ተወስዷል። በየአካባቢው በተፈጸሙ የደፈጣ ጥቃቶች ደግሞ ፓትሮሎችና የተለያዩ ተሽከርካሪዎች ወድመዋል፤ የአረመኔው ሰራዊት አባላትም ተደምስሰዋል ተብሏል። ዶቼ ቨሌ ለመስራት ተቸግሬያለሁ ሲል የኢትዮጵያ መንግስትን ወንጅሏል። የአሻም ቲቪ ደግሞ በቴክኒክ ችግር ነው የተዘጋሁት ብሏል። ምርጫ ቦርድ ቀን ቆርጦ ይፋ አድርጓል። ፍትህ ሚኒስቴር ደግሞ አዲስ አሰራር ለመዘርጋት እንዳሰበ ተናግሯል። እነኚህንና ሌሎች መረጃዎችን በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ በወዳጅነት አብራችሁን ቆዩ እያልን ወደ መረጃዎቹ እናልፋለን። የወርቅ አባይ ብርጌድ ስለፈጸመችው የተሳካ ኦፕሬሽን በዕለቱ የተጋራው መረጃ እንደጠቆመው የምድር ድሮን እየተባለች የምትወደሰው ይህች ወርቅ አባይ ብርጌድ ከአዘና በቅርብ ርቀት ላይ በምትገኘው ቻላ ላይ በወሰደችው ቁልፍ እርምጃ አንድ አልጋነህ አየ የተባለ የአረመኔው ሥርዓት ተላላኪ የሚሊሻ አመራርን ጨምሮ ሌሎች ቁጥራቸው በውል ያልታወቀ ቅጥረኛ ባንዳዎችን ለመደምሰስ ተችሏል ብሏል። ከምዕራብ አማራ ቀጠና ቴዎድሮስዝ ራስ ቢት ወደድ መንገሻቲከም አምስተኛ ክፍለ ጦር የተገኘው መረጃ እንዳለውም በኦፕሬሽኑ ሁለት የተማረከ ሲሆን ጠላት የተከፈተበትን መብረቃዊ ጥቃት መቋቋም ሲያቅተው ወደ ሌማ ፈርጥጦ መግባቱንም ከወርቅ አባይ ብርጌድ ህዝብ ግንኙነት አረጋግጦ መረጃውን አድርሷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ በበኩሉ የደጋው መብረቅ ክፍለ ጦር ከፋሽስቱ አብይ አህመድ ወታደር ጋር በተደረገ ውጊያ የፋሽስቱን ወታደር ወደ መግደያ ወረዳ ስቦ በማስገባት በርካታ ኃይሉን በመምታት ታላቅ ጀብድን ፈጽሞ ድልን ተጎናጸፈ ሲል ተናግሯል። ጥቅምት 12 ቀን 2018 ዓ.ም ከንጋት ጀምሮ ያላሰበው ድብደባ የደረሰበት የብርሃኑ ጁላ ሰራዊትም ሙትና ቁስለኛውን ጭኖ ሲፈረጥጥ የነበረበት ፓትሮልም በክንደ ብርቶቹ አነጣጥሮ ተኳሾች ተመትቶ ወድሟል ሲል ተናግሯል። የሚሰራውና የሚያደርገውን ያጣው ዘራጥፊው ሰራዊትም እግሬ አውጭኝ ብሎ ሲፈረጥጥ ከፊቱ ያገኘውን የጋማ ከብት ሳይቀር እየገደለ እንደነበርና እንስሶችንም በጥይት በመደብደብ አጸያፊ ተግባር እንደፈጸመም ጠቁሟል። ይህንን አጸያፊ ተግባሩ አልበቃ ያለው አማራ ጠሉ ሰራዊት በጋዞ ወረዳ ሸራገነት ጤና ጣቢያ በመግባት የህሙማን መገልገያ የሆኑ ቁሳቁሶችን፣ መድኃኒት፣ ስትሬቸር፣ ዊልቸርና ሞተርን ዘርፎ የአካባቢውን ማህበረሰብ የህክምና ተቋም አውድሞ መሰሩም ተሰምቷል። በሌላ በኩል በደብረ ማርቆስ ከተማ ውስጥ የአድማ ብተና አዛዡን ኢላማ ያደረገ ጥቃት ሲፈጸም የፓዊ ፖሊስ ጣቢያ ላይም ጥቃት መፈጸሙ ተሰምቷል። በረኸኛው ጀበላ ሙተራ ብርጌድ ደብረ ማርቆስ ወንቃ አካባቢ በሁለት ፓትሮል ላይ ሆነው ሲንቀሳቀሱ በነበሩ የፖሊስ አባላት ላይ ድንገተኛ ጥቃት በመፈጸም የአድማ ብተና አዛዥ ኢንስፔክተሩን እንዳለው አላምርን ምርን ጨምሮ በርካታ ፖሊሶችን ማቁሰልና በደምሰስ ተችሏል ብሏል። ሁለቱም ፓትሮሎችን በተካሄደው ማጥቃት ከጥቅም ውጪ ማድረግም ተችሏል። እነዚህ ፖሊሶች ማታ ማታ ጨለማን ተገን አድርገው የደብረ ማርቆስና የአካባቢውን ማህበረሰብ ስልክና ገንዘብ የሚዘርፉ ሲያሳልፉ የሚደበድቡና የህዝብን ጥቅም አሳልፈው የሰጡና ሆዳቸው በህዝብ ገንዘብ የሞሉ መሆናቸውን ማረጋገጥ ችለናል ሲልም ተናግሯል። በትናንትናው ዕለት ጃዊ መተከል አራተኛ ክፍለ ጦርም አባይ መተከል ብርጌድ የፋኖ አባላት በኩል መተከል አውራጃ ወደ ፓዊ ከተማ ሰርጎ በመግባት በጠላት ላይ ኪሳራን አድርሷል። ተወርዋሪ ኮከቦቹ ፓዊ ከተማ በመግባት ፖሊስ ጣቢያ ላይ በፈጸሙት የቦምብ ጥቃትም በርካታ የአብይ ተላላኪ ፖሊሶችን መግደልና ቁስለኛ ማድረግም ተችሏል ሲል መረጃው ጠቁሟል። ከተለያዩ የኢትዮጵያ አካባቢዎች ለዶቼ ቨሌ የሚ እንዲዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው መታገዳቸውን ሚዲያው አስታውቋል። ዶቼ ቨሌ ማምሻውን በኢፋኤ የፌስቡክ ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙኃን ባለስልጣን ዛሬ በጻፈው ደብዳቤው ዶቼ ቨሌና ወኪሎቹን የኢትዮጵያን ሕግና ደንብ ጥሰዋል፣ ሙያዊ ስነምግባርን አያከብሩም በማለት ወቅሷቸዋል ሲል አስታውቋል። የሚዲያ ተቋሙ በመግለጫው ከ198ዎቹ ጀምሮ ኢትዮጵያ ውስጥ በሚገኙ ዘጋቢዎቹ አማካኝነት የኢትዮጵያን ፖለቲካ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችን እንዲሁም የአፍሪካ ሕብረትን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢዊ አህጉራዊና ዓለም አለም አቀፋዊ ድርጅቶችን ተቋማትና ማኅበራትን እንቅስቃሴና ክዋኔዎችን ሲዘግብ መቆየቱንም አስታውሷል። እንዲሁም ከ2010 ዓ.ም ጀምሮ ደግሞ የወኪሎቹን ቁጥር በማሳደግ በመቀለ፣ ባህር ዳር፣ ደሴ፣ አዲስ አበባ፣ ሐዋሳ፣ ድሬዳዋ እና አሶሳ በሚገኙ ዘጠኝ ወኪሎቹ አማካኝነት መረጃዎችን በማሰባሰብ ገለልተኛ፣ ሚዛናዊ እና ትክክለኛ ዘገባዎችን ለኢትዮጵያ ህዝብ ሲያሰራጭ መቆየቱንም መግለጫው አመልክቷል። ይሁንና የኢትዮጵያ መገናኛ ብዙሀን ባለስልጣን ዛሬ በጻፈው ደብዳቤው ዶቼ ቨሌና ወኪሎቹን የኢትዮጵያን ሕግና ደንብ ጥሷል፣ ሙያዊ ስነ ምግባርንም አያከብሩም በማለት ወቅሷቸዋል ሲል በመግለጫው ገልጿል። በመሆኑም ከዛሬ ጀምሮ ኢትዮጵያ የሚገኙ የዶቼቤሌ ዘጋቢዎችን የስራ ፈቃድ ለጊዜው ማገዱን የገለጸው መግለጫው ባለስልጣኑ ጊዜያዊ ያለው እገዳ ስለሚቆይበት ጊዜ ግን የገለጸው ነገር አለመኖርን ተቋሙ በመግለጫው ላይ አክሎ ተናግሯል። በሌላ መረጃ ከአሻም ሚዲያ ትሬዲንግ አክሲዮን ማህበር የተሰጠው ወቅታዊ መግለጫም በዛሬው ዕለት ተነቧል። በመግለጫው እንደተባለውም የአሻም ሚዲያ ትሬዲንግ አክሲዮን ማህበር ባለፉት ስምንት ዓመታት በኢትዮጵያ በተለያዩ ክልሎች በአካል እንዲሁም በተለያዩ ኤሌክትሮኒክ አማራጮች በመጠቀም ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን ከህዝብ ወደ መንግስት ከመንግስትም ወደ ህዝብ በማድረስ እንደ ድልድይ ሆና ሚናዋን እየተወጣች ከርማለች ብሏል። ከዚህም በተጨማሪ መንግስት ለሀገርና ለህዝብ ጥቅም ሲባል ትኩረት ሰጥቶ የሚሰራቸውን ጉዳዮች በመረዳትና ቅድሚያም በመስጠት በሚዲያ ዘርፉ የበኩሏን ሚና ለመወጣት እየሞከረች ቆይታለች ሲልም ስለ ሚዲያው አስገንዝቧል። ይሁን እንጂ የቴሌቪዥን ጣቢያው ከረቡዕ ጥቅምት 12 ቀን 2018 ጀምሮ ባጋጠማት የቴክኒክ ችግር ምክንያት የጣቢያውን መደበኛ ስርጭት ማከናወን አልተቻለም ሲል ስለተፈጠረው እክል ካስረዳም በኋላ ችግሩን ለመቅረፍ የሚዲያው አስተዳደር ጥረቶችን እያደረገ ይገኛል ሲልም ጠቁሟል። ያጋጠመው ችግር እስኪስተካከል በሚል አስተዳደሩ በካሜራና መሰል የሚዲያው ንብረቶች እንዳይንቀሳቀሱ የውስጥ ንብረት ክፍሉን አሽጓል ያለው መግለጫው እውነታው ይህ ሆኖ እያለ ግን አንዳንድ የሚዲያ ተቋሙ ሰራተኞች ይህንኑ ታሽጓል የሚለውን ማስታወቂያ ፎቶ በማንሳትና አሻ ሚዲያ ታሸገች ከአየር በመውረድ ስራ አቆመች በሚል ሀሰተኛ የተዛባ መረጃ በተለያዩ የማህበራዊ ሚዲያ አማራጮች በማሰራጨት ሕዝብ በመንግስት ላይ ያልተገባ አስተያየት እንዲሰጥ እያደረጉ እንደሚገኙ ተገንዝበናል የሚለው የአክሲዮን ማህበሩ ማሳሰቢያ፣ ስለሆነም ውድ የጣቢያችን ተመልካችና ተከታታዮች በማህበራዊ ሚዲያ ተቋሟ ስራ እንዳቆመች ተደርጎ የተሰራጨው መረጃ ሀሰተኛና የተዛባ መሆኑን እናሳውቃለን ሲል አስረድቷል። ጣቢያው የገጠመውን ቴክኒካል ችግሮች ቀርፎ ወደ መደበኛ የአየር ስርጭት እስኪመለስ ድረስ ስራዎቹን በማህበራዊ ሚዲያ አማራጮች መስራቱን እንደሚቀጥልና እንደሚቀጥል በትህትና ለማሳወቅ እንወዳለን ሲልም መልእክቱን አስተላልፎ መግለጫውን ቋጭቷል። የፍትህ ሚኒስቴር በእስር የሚቆዩ ታራሚዎችን ቁጥር ከፍተኛ በሆነ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓትን ለመተግበር ረቂቅ አዋጅ ማዘጋጀቱን አስታውቋል። የአዋጁ ረቂቅ በቅርቡ ለህዝብ ተወካዮች ምክር ቤት እንደሚቀርብም ሚኒስትሩ ገልጸዋል። መስሪያ ቤቱ ይህንን ያለው የሚኒስትሩን የ2018 ዓ ም በጀት ዓመት እቅድና የሩብ ዓመት ስራ አፈጻጸም በገመገመበት መድረክ ላይ ነው። የፊት ለፊት የግምገማ መድረኩን ያዘጋጀው በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ነበር። ትናንት ረቡዕ ጥቅምት 12 ቀን 2018 ዓ ም በተካሄደው በዚሁ የግምገማ መድረክ ላይ የቋሚ ኮሚቴው አባላት በርካታ ጥያቄዎችን አቅርበው በሚኒስትር መስሪያ ቤቱ ከፍተኛ አመራሮች ምላሽን ተሰጥቷቸዋል። በቋሚ ኮሚቴው አባላት ከቀረቡ ጥያቄዎች መካከል ተጠሪነታቸው ለፍትህ ሚኒስትር የሆኑት የፌዴራል ማረሚያ ቤቶችን የተመለከቱ አያሌ ጥያቄዎች ይገኙበታል ተብሏል። የፍትህ ሚኒስትር ሚኒስትር ዴታ አቶ በላይ ይርጋ የማረሚያ ቤት ጉዳይ የፖሊስ ጣልቃ ገብነት ወይም ኢንተርቬንሽን የሚፈል እንደሆነ ለፓርላማ አባላቱ አስረድቷል። አሁን በሀገር አቀፍ ደረጃ በጣም በርካታ ታራሚ ነው ያለው ይህን ሁሉ ታራሚ ይዘን ይሄ ሁሉን እየቀለብን ሕክምና እንዲህ እያልን መቀጠል የሚቻልበት ሁኔታ አለ ብለን አናስብም ሲሉ የፖሊሲና የሕግ ማዕቀፍ የማዘጋጀቱን ጉዳይ ለነገ የሚባል እንዳልሆነ አብራርቶ መልስ ሰጥተዋል። በዚህም ረገድ ሚኒስትር መስሪያ ቤታቸው በርካታ ስራዎችን ለማከናወን ጥረት እያደረገ መሆኑንም ገልጸዋል። ሚኒስትር ዴታው እንዳሉትም ለዚህም በማሳያነት በመጀመሪያ የጠቀሱት በጉዳዩ ላይ የተከናወነ ያለውን አገር አቀፍ ጥናት ሆኗል። ጥናቱ በአሁኑ ወቅት ከተለያዩ ተቋማት በተውጣጣ ኮሚቴ እየተሰራ መሆኑንም አመልክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጊዜ የሚካሄደውን ሀገር አቀፍ ምርጫ በመጪው ግንቦት 24 ቀን 2018 ዓ.ም ለማድረግ ምክረ ሀሳቡን አቅርቧል። የምርጫ ውጤትም ለህዝብ ማሳወቂያውን ቀን ሰኔ 3 እንደሚሆንም ቦርዱ አስታውቋል። ሰባተኛው ሀገር አቀፍ ጠቅላላ ምርጫን ለማድረግ በዝግጅት ላይ የሚገኘው ብሔራዊ ምርጫ ቦርድ በምርጫው የጊዜ ሰሌዳ ዙሪያ ከፖ ከፖለቲካ ፓርቲዎች ጋር ውይይት አድርጓል። ከስልሳ በላይ የፖለቲካ ፓርቲ ተወካዮች በተሳተፉበት በዚህ ውይይት ላይ በምርጫ ጊዜ ሰሌዳ ላይ የጦፈ ውይይት መደረጉን ከውስጥ ምንጮች ተገልጿል። መገናኛ ብዙኃን ባልተገኙበት በዚህ የውይይት መድረክ ላይ ምርጫ ቦርድ የሰባተኛውን የአገር አቀፍ ምርጫ ዝርዝር የጊዜ ሰሌዳን ለፓርቲዎች ለውይይት አቅርቦ ለውይይት በቀረበው የጊዜ ሰሌዳው መሰረትም ህዳር ወር ውስጥ በምርጫ መወዳደር የሚፈልጉ የፖለቲካ ፓርቲዎችና የግል እጩዎች ይመዘገባሉ ብሏል። የምርጫ አስፈጻሚዎችን ዝርዝር ለፖለቲካ ፓርቲዎች ሰዎችና ለህዝብ ይፋ የማድረግ እቅዱም ህዳር 19 ተጀምሮ በጥር የመጀመሪያ ሳምንት ለማጠናቀቅም ታስቧል። የፖለቲካ ፓርቲ እጩዎች ምዝገባ ደግሞ ከታህሳስ መጀመሪያ እስከ ጥር የመጀመሪያ ሳምንት ድረስ እንዲመዘገቡ በእቅዱ ላይ ተጠቅሷል። እንዲሁም የምረጡኝ ቅስቀሳ ከታህሳስ 10 እስከ ግንቦት 19 ቀን 2018 ዓ.ም ድረስ እንዲከናወን የታቀደ ሲሆን ከግንቦት 20 እስከ 23 ያሉት 3 ቀናት ደግሞ ቅስቀሳ የማይደረግባቸው ወይም የጽሞና ጊዜ እንዲሆኑ በሚል ቦርዱ ማሳወቁም ተዘግቧል። ግንቦት 24 ቀን መራጮች ድምፅ የሚሰጡበት ቀን ይሆናል የተባለ ሲሆን ከግንቦት 25 ጀምሮ ባሉት 5 ተከታታይ ቀናት ደግሞ ጊዜያዊ ውጤት ይፋ እንደሚደረግም ተገልጿል። በውይይቱ የተሳተፉ የፖለቲካ ፓርቲዎች ግን የሀገሪቱ የጸጥታ ሁኔታ